በማዕከላዊ ኢትዮጵያ ክልል በዘንድሮ የመኸር ወቅት ከ563ሺ ሔክታር በላይ ማሳ በሰብል በመሸፈን ከ54 ሚሊዮን ኩንታል በላይ ለመሰብሰብ መታቀዱ ተገለጸ። የተቀናጀ የግብርና ሴክተር ጥረት ለላቀ ስኬት በሚል መሪ ሐሳብ የማዕከላዊ ኢትዮጵያ ክልል ግብርና ቢሮ የ2017/18 ምርት ዘመን የመኸር የተቀናጀ ግብርና ልማት ንቅናቄ መድረክ በዱራሜ ከተማ ማካሄዱም ተመላክቷል። የንቅናቄ መድረኩን ያስጀመሩ በምክትል ርዕሰ መስተዳድር ማዕረግ የማዕከላዊ ኢትዮጵያ ክልል ግብርናና ገጠር ልማት ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ የተከበሩ አቶ ማንሱሩር ባደረጉት ንግግር ግብርና ለሀገር ኢኮኖሚ ግንባታ የዜጎችን ሁለንተናዊ ብልጽግና ለማረጋገጥ ግንባር ቀደም ዘርፍ መሆኑን ገልጸው መንግስት ለዘርፉ በሰጠው ልዩ ትኩረት ባለፉት ሰባት የለውጥ ዓመታት በተሰሩ የተቀናጀ የግብርና ልማት ስራዎች ተጨባጭ ለውጦችን ማስመዝገብ ተችለዋል ብለዋል። ግብርና ለሀገራችን የኢኮኖሚ ግንባታና የዜጎችን ሁለንተናዊ ብልጽግና ለማረጋገጥ ግንባር ቀደም ዘርፍ ነው። መንግስት ለዘርፉ በሰጠው ልዩ ትኩረት ባለፉት ሰባት የለውጥ ዓመታት በተሰሩ ተቀናጀ ግብርና ልማት ስራዎች ተጨባጭ ለውጦችን ማስመዝገብ ተችሏል። በተሰሩ ሥራዎችም ተስፋ ሰጪ የዜጎች ተጠቃሚነት እየተረጋገጠ ይገኛል። የክልሉ መንግስት ለግብርና ሴክተሩ በሰጠው ልዩ ትኩረት ከክልል ምስረታ ማግስት ጀምሮ አሳታፊ የሆነ ከክልል እስከ ቀበሌ የዘለቀ የተቀናጀ ግብርና ልማት ንቅናቄ በተከታታይነት እያካሄደ ይገኛል። ከክልስ እስከ ቀበሌ የተካሄዱ ተሳትፋዊ የተቀናጀ ግብርና ልማት ንቅናቄዎችም የክልሉን የግብርና እድገት ወደ አንድ ምዕራፍ ከፍ ማድረግ አስችሎታል። የክልሉን ጸጋ መሰረት ባደረገ መልኩ የተቀናጀ የግብርና ልማት አቅጣጫዎች ላይ የጋራ መግባባት ተፈጥሮ ወደ ተግባር በመገባቱ የዜጎች ተጠቃሚነት እያደገ መጥቷል ያሉት አቶ ኡስማን ሱሩር መንግስት የዜጎችን ሁለንተናዊ ብልጽግና ለማረጋገጥ እያከናወነ ባለው ተግባር የክልሉ ግብርና ቢሮ ይህን ትልም ለማሳካት አጋዥ የሆኑ የሴክተሩን ስድስት ምሰሶዎች ነድፎ ተግባራዊ በማድረግ ተጨባጭ ለውጦች እያመጣ መሆኑንና በየደረጃው ሁሉም ባለድርሻ አካላት እነዚህን ስድስት የሴክተሩ ምሰሶዎች በጥልቀት በማወቅ በመረዳት ለሌሎች በማሳወቅና በመተግበር ዜጎችን ተጠቃሚነት ለማረጋገጥ በትኩረት ሊሰሩ ይገባል ብለዋል። የክልሉን ጸጋ መሰረት ያደረገ የተቀናጀ የግብርና ልማት አቅጣጫ ላይ የጋራ በመግባባት እንዲፈጠር ብቻ ሳይሆን የጋራ መግባባት የተፈጠረባቸው የግብርና ልማት አቅጣጫዎችን በትኩረት አመራሩ በመምራት ሙያተኛው የሙያ ድጋፍ በመስጠት አልሚዎችም በማልማት በመታተር ተጠቃሚነታቸውን ማረጋገጥ ጀምረዋል በግብርናው ዘርፍ የተሰማሩ አካላት በሙሉ የተስፋ ብርሃን ብልጭታ ማየት ጀምረዋል። በተለይም በፓርቲያችንና መንግስታችን የዜጎችን ሁለንተናዊ ብልጽግና ለማረጋገጥ የተቀመጠውን ትልም ለማሳካት አጋዥ የሆኑ የግሉ ግብርና ቢሮ የግብርና ሴክተር ስድስት መሰረታዊ የግብርና ሴክተር ምሰሶዎችን ነድፎ ወደ ተግባር ገብቷል። እነዚህም የግብርና ሴክተር ምሰሶዎች የሕዝባችንና የሀገራችን አዋራጭ ከሆነው ድህነት፣ የስንዴ ልመና ለማውጣት በተለይም ከተረጅነት ወደ ምርታማነት ብለን ያስቀመጥናቸውን ግቦች ለማሳካት ሚናቸው የጎላ ነው። በመሆኑም በየደረጃ ያለው አመራር፣ ባለሙያ፣ በግብርና የተሰማሩ ባለሀብቶች፣ ወጣቶች፣ ሴቶች እና ባለድርሻ አካላት የግብርና ቤተሰቦች የክልሉን ስድስት የግብርና ሴክተር ምሰሶዎች በጥልቀት ማወቅ፣ መረዳት፣ ለሌሎች ማሳወቅ፣ ማሳመንና መተግበር የዜጎችን ተጠቃሚነት ለማረጋገጥ የተቀናጀ ርብርብ ማድረግ ያስፈልጋል። ግብርናን የማዘመን፣ የቴክኖሎጂ አጠቃቀምን የማሻሻል፣ የውሃ ተኮር ግብርና ልምምዶችን የማሳደግ፣ የአምራቹን ምርትና ምርታማነት በማሳደግ ገቢው እንዲያድግና ኑሮ እንዲሻሻል ለማድረግ በተሰሩ ስራዎችም ውጤት መመዝገቡን የገለጹት የቢሮ ኃላፊ እነዚህን ስኬቶች ይበልጥ በማስፋትና ጉድለቶችን በማረም ምርታማነትን ለማመጣጠን እና የዜጎችን ተጠቃሚነት ለማረጋገጥ ሁሉም ባለድርሻ አካላት በቅንጅት ሊሰሩ እንደሚገባም አሳስበዋል። ግብርናን የማዘመን፣ የቴክኖሎጂ አጠቃቀምን የማሻሻል የውሃ ተኮር ግብርና ልምምዳችንን የማሳደግ የአምራቾን ምርትና ምርታማነት በማሳደግ ገቢው እንዲያድግና ኑሮ እንዲሻሻል ከክልል እስከ አርሶ አደር የደረሰ በተቀናጀና በተናበበ ሁኔታ መፈጸም ጥረት ተደርጓል። ይህ ጥረትም በርካታ ውጤቶችን ማስመዝገብ ተችሏል። በዘርፉም እነኚህ ውጤቶች በርካታ በግብርና ላይ የሚሰማሩ አካላትን ማነቃቃት ማነሳሳት ጀምሯል። እነኚህ ስኬቶች በግብርና ሴክተሩ ከተመዘገቡ ስኬቶች መካከል አንደኛው የምርታማነት ማደግ፣ የገቢ መጨመር፣ የኑሮ መሻሻል፣ ስራ እድል መፍጠር፣ የገበያ መረጋጋት፣ በአጠቃላይ በግብርና ሴክተሩ የተፈጠሩ መነቃቃቶች ለግብርናው ዝማኔ ያላቸው አበርክቶ ከፍ ያለ ነው። እነኚህ ስኬቶች የበለጠ ማስፋት፣ ማጽናት ጉልቶችን ማረም በተለይም የምርታማነት እድገትን ማመጣጠን ከሁሉም አመራር፣ ከሁሉም ሙያተኛ፣ ከሁሉም ፈጻሚ የግብርና ቤተሰቦች ይጠበቃል። በሌማት ትሩፋት ስራዎችም በወተት በዶሮና እንቁላል በማር ምርት በማሞከት በማደለብና በሌሎች ዘርፎችም በተከናወኑ ተግባራት ውጤት የተመዘገበ ሲሆን የወጣቶች የሴቶችና አካል ጉዳተኞች በግብርናው ዘርፍ ተሳትፏቸው እያደገና ተጠቃሚነታቸው እየተረጋገጠ በመምጣቱ ግብርና ለወጣቱ ሰርቶ የመበልፀግ የተስፋ ብርሃን ምንጭ እየሆነ መጥቷልም ብለዋል በሌማት ትሩፋት ኢኒሼቲቮቻችንም በተለይም በወተት በዶሮ እንቁላል በማርና በማሞከት በማድለብና በሌሎቹም ስራዎች ተስፋ ሰጪ ውጤቶች ማየት ጀምረናል። የሌማት ትሩፋትን የጀመርነው ገና ሶስተኛ ዓመታችን ነው። አልጨረስንም፣ ግን በርካታ ይሄ የሌማት ትሩፋት ሌማትን ብቻ ሳይሆን ተስፋንም አለምልሟል፣ አትረፍርፏል። የተጀመሩ ክልላዊ ኢኒሼቲፎች 3430 የተቀናጀ ግብርና ለቤተሰብ ብልጽግና በሚል መርህ እየተሰሩ ባሉ ስራዎች ከፍተኛ ውጤት እየተመዘገበ ይገኛል፣ ያሉት የቢሮ ኃላፊ በክልሉ ባለፉት ዓመታት በተከናወኑ ተግባራት ተስፋ ሰጪ የምርታማነት እድገት እየታየ መምጣቱንና በዘንድሮ ዓመት የመኸር እርሻም ከ563 ሺህ ሄክታር በላይ ማሳም በሰብል በመሸፈን ከ54 ሚሊዮን ኩንታል በላይ ምርት ለመሰብሰብ መታቀዱንም ተናግረዋል። ግብርና ለቤተሰብ ብልጽግና በ3430 ውስጥ ፍራፍሬ አለ፣ እንሰት አለ፣ ቅመም አለ፣ አትክልት አለ፣ ስራ ስራ አለ፣ ዶሮ አለ፣ የወተት ላም አለ። ሁሉ በአንድ ቦታ አለ ማለት ነው። የሌለው ምንድነው? አይቻልም ብቻ ነው የሌለው። ይቻላል አለ እዛ ውስጥ። ስለዚህ ይሄን ማሳካት እንችላለን። ይሄንን ማሳካት ማለት ድህነትን ማሸነፍ ብልጽግናን ማረጋገጥ ስለሆነ ለዚህ ሁሉም በባለቤትነት መትጋት መጣር ያስፈልጋል። ሌላው ባለፉት አመታት አመታት የሰራናቸው ስራዎች በክልላችን ተስፋ የሚሰጥ የምርታማነት እድገት እየታየ መጥቷል፣ በሁሉም ሰብሎች በሚባል ደረጃ። ነገር ግን የምርታማነት እድገቱ ከአካባቢ አካባቢ ተለያይነት ያለው ነው፣ የተመጣጠነ አይደለም። ለምን የሆነ ቢባል መሪዎች በመምራት ሙያተኛው ድጋፍ በማድረግ ሐሳቡን ተቀብሎ የሚተገብረው ደሞ አርሶ አደር፣ ወጣት፣ ባለሀብት ሌሎቹም የህብረተሰብ ክፍሎች የግብርና ቤተሰቦች የሚፈለገውን ቴክኖሎጂ በብቃት እና በሚፈልገው ደረጃ መጠቀም ባለመቻል ምክንያት የምርታማነት ተለያይነት አለ። ክልላችን ያለው እድል ብዙ መሬት ማስፋት ሳይሆን ያለንን መሬት ምርታማነት ማሳደግ ነው። የዛሬም የንቅናቄ መድረካችን ዋናው የውይይት ማዕከል እዚህ ይዘን የምንሄደው ሀሳብ በዚህ የመኸር ወቅት ከ563ሺ ሄክታር በላይ ባሳ በሰብል እንሸፍናለን። ይህም በማድረግ ከ54 ሚሊዮን ኩንታል በላይ ምርት እንጠብቃለን። በመድረኩ የእንኳን ደህና መጣችሁ ንግግር ያደረጉት የከንባታ ዞን ዋና አስተዳዳሪ የተከበሩ አቶ አረጋ እሸቱ በዞኑ የመኸር ወቅት አርሶ አደሩ ለእርሻ ስራ ታጥቆ የሚነሳበት እያንዳንዱን የሰብል አይነት የሚዘራበትን ሳምንት ከመኸር አንጻር አስልቶ በጥንቃቄ የሚዘራበት ወቅት መሆኑን ገልጸው በዞኑ አጠቃላይ የተቀናጀ ግብርናን በመተግበር የበለጸገ ቤተሰብ ለመፍጠር ብሎም ባህር ዛፍን ከፍተኛ የኢኮኖሚ ጠቀሜታ ባላቸው ሙዝ፣ ቡና እና ሌሎች ሰብሎች የመተካት ተግባሩን አጠናክሮ በማስቀጠል ሀገራችን ለምታደርገው የብልጽግና ተምሳሌትና የደህንነት ራዕይ ስኬት የድርሻውን ለማበርከት በትኩረት እየተሰራ ይገኛል ብለዋል። አነስተኛ የመሬት ይዞታው በስፋት እንዳያመርት ቢያግደውም በአይነት ከማምረት ግን አልከለከለውም። የተቀናጀ የግብርናን በመተግበር የበለጸገ ቤተሰብ ለማፍጠር ይታትራል። በሌማት ትሩፋት በ2 40 30 የፍራፍሬ ማንዳር ግንባታ ብሎም ባህር ዛፍን ከፍተኛ የኢኮኖሚ ጠቀሜታ ባላቸው ሙዝና ሌሎች ሰብሎች የመተካት ተግባራትን ሀገራችን ለምታደርገው የአፍሪካ ብልጽግና ተምሳሌ ትራይ ስኬት የድርሻውን እንደሚያበረክት እርግጠኛ መሆን ይቻላል። በዞኑ የመኸር ወቅት ሰብል ብቻ እንደሆነ ይታሰብ ከነበረበት የውሃ አማራጮች ባለባቸው ወረዳዎች በበጋ ወቅትም የተለያዩ ምርቶችን ማምረት መቻሉን የተናገሩት ዋና አስተዳዳሪው እንደ ሀገር የገጠሙ ሁለንተናዊ ስብራቶችን ለመጠገን አቅም የሚሆኑ ሀሳቦችን በማመንጨትና አደራጅቶ ወደ ተግባር በመግባት በሁሉም መስኮች የተመዘገቡ ተከታታይ ውጤቶች ለሌላ ድል መነሳሳት እየፈጠሩ በመሆናቸው ከተረጂነት ተላቆ ወደ ምርታማነት የተሸጋገረ የበለጸገ ቤተሰብ፣ መንደር፣ ወረዳ፣ ዞን እና ክልል በመፍጠር ሀገራዊ የብልጽግና ጉዞ ለማረጋገጥ በቅንጅት ሊሰራ ይገባልም ብለዋል። በከምባታ ዞን የመኸር ወቅት ሰብል ብቻ እንደሆነ ይታሰብ ከነበረበት የውሃ አማራጮችን በመጠቀም በሁሉም ወረዳዎች በበጋ ወቅትም ማምረት መቻሉን ለአብነት መጥቀስ ይቻላል። እንደ ሀገር የገጠሙን ሁለንተና ስብራቶች ለመጠገን አቂም የሚሆኑ ሀሳቦችን አመንጭተንና በፖሊሲ መልክ አደራጅተን ወደ ተግባር ከገባን ጊዜ ወዲህ በሁሉም መስኮች የተመዘገቡት ተከታታይና ሁሉን አቀፍ ውጤቶች ለሌላ ድል ለሌላ የበለጠ ውጤት እንድንነሳሳ ያደረጉን ጉልበቶች ናቸው። በመድረኩ የ2017/18 ምርት ዘመን የመኸር ወቅት የንቅናቄ ሰነድ በቢሮ ኃላፊ የተከበሩ አቶ ኡስማን ሱሩር ቀርቦ ውይይት የተደረገበት ሲሆን ከተሳታፊዎች ለተነሱ ጥያቄዎችም ምላሽ በመስጠት መድረኩ ተጠናቋል።